ወጋገን ባንክ ተደራሽነቱን ለማስፋት የኢብር ዋሊትና የወኪል ባንክ አገልግሎት ላይ ትኩረት አድርጎ እየሰራ መሆኑን ገለጸ። ከተመሰረተ 28 ዓመታትን ያስቆጠረ ወጋገን ባንክ ማክሮ ኢኮኖሚውንና ካፒታል ማርኬቱን የሚመጥን እንቅስቃሴዎችን እያካሄደ እንደሚገኝ የባንኩ የቴክኖሎጂ ዘርፍ ምክትል ስራ አስፈጻሚ የሆኑት አቶ ሰለሞን ተስፋዬ ለዓባይ ቴሌቪዥን ተናግረዋል። ባንኩ በጥሩ ቁመና ላይ እንደሚገኝ የተናገሩት አቶ ሰለሞን የባንክ ዘርፉ በቅርቡ ለውጭ ገበያ ክፍት መሆኑን ተከትሎ ራሱን እያዘጋጀ መሆኑን አስረድተዋል። አክለውም በኢትዮጵያ የካፒታል ገበያ ውስጥ በባንኩ ስር የነበሩ አክሲዮኖችን ለሽያጭ በማቅረብ ፈርቀዳጅ ለመሆን መቻሉን ገልጸዋል። ባንኩ ከጊዜው ጋር አብሮ ራሱን እያዘመነ ነው ያሉት ምክትል ስራ አስፈጻሚው ባንኩ በዘርፉ ላይ ሊፈጠሩ የሚችሉ አዳዲስ ክስተቶችን ለመቀበል ራሱን ዝግጁ አድርጎ እየጠበቀ መሆኑን ገልጸዋል። ባንኩ በዲጂታል ዘርፍ በርካታ እንቅስቃሴዎችን እያደረገ መሆኑን የጠቀሱት አቶ ሰለሞን የሞባይል ባንኪንግ፣ የኢለርኒንግ፣ ኢብር፣ ማስተርካርድ ላይ ያተኮሩ ስራዎችን እየሰራ መሆኑን አንስተዋል። ባንኩ በቅርቡ የባንክ አገልግሎትን ተደራሽነት ከማስፋት አንጻር በተለይም ባንኮች በተገቢ ሁኔታ ያልደረሷቸውና ፍጹም የሌለባቸው አካባቢዎች ታሳቢ እያደረገ የኢብር ዋሊትና የወኪል ባንክ አገልግሎት ይዞ መምጣቱን ጠቅሰዋል። ኒጉ ላይ እየሰራ ነበር፣ ካዶቶች ላይ እየሰራ ነበር፣ ሞባይል ባንክ ላይ እየሰራ ነበር። ከዛ ይህን ሁሉ ካደረግም በኋላ ስቲል ሪዝ ሚስ የሚደረግ ማህበረሰብ አካል አለ። ያ ማህበረሰብ አካል በተለይ የባንክ ቅርንጫፍ የሌለበት ሊትሬሲ የሌለበት ሁሉም ጋር ብራንች ማድረግ ስለማትችል አክሰሲቢሊቲ በጣም ማስፋት ስለሚያስፈልግ ተደራሽነትን ማስፋት ስለሚያስፈልግ፣ ከዛ አንጻር ያለን አማራጭ ወትኛ አማራጭ ምንድን ነው? ኤጀንት ባንኪንግ ወይ ዋሌት ባንኪንግ ብሎ ማስታወቅ አለብን። ዋሌት ባንኪንግ ማለት ለዚች ሀገር ለኢንዱስትሪው አዲስ ሊሆን ይችላል፣ ነገር ግን ለእኛ ሰርቪስ ግን አዲስ መዋለልበት ብለን ስለምናስብ እኛ ያልደረስነውን ከስተመር በወጋገን ባንክ ቅርንጫፍ በወጋገን ባንክ ሞባይል ባንክ ያልደረስነውን ደንበኛ ማህበረሰብ ክፍል በዋሌት በኤጀንት በኩል ደግሞ ለመድረስ ያስበን የተነሳንበት ፕላትፎርም ነው። ማንም ሰው በቀላሉ ኮከብ 602 መሰላል በመደወል የወጋገን ኢብር የዋሌት የዲጂታል አማራጭ አገልግሎት ማግኘት ይችላል ያሉት ስራ አስፈጻሚው፣ በማንኛውም ስልክ መጠቀም የሚያስችል ቀላል ፈጣንና ተደራሽ መሆኑንም ገልጸዋል። ይሄ ዋሌት ትልቁ ስራው አንደኛ ፔመንትን ያቀላጥፋል። ምክንያቱም ፔመንቶች ከዚህ በኋላ የግድ በባንክ መሆን የለባቸው። አንድ ሰው አንድ ፔመንት ለመክፈል የግድ ባንክ አካውንት ኖሮት ሞባይል ባንኪንግ ኖሮት ማለት ባለበት ኢዝሊ ገንዘቡን አግኝቶ እዛው ክሬት አድርጎ ዋሌት አካውንቱን እዛው የዲጂታል ኢኮሲስተሙ አካል መሆን ይችላል። ና ይሄንን እድል የሚፈጥር ኦፖርቹኒቲ ነው ይዘን የመጣ ነው እንደ ወጋገን ኢብር ሶ ተጨማሪ የፔመንት ፋሲሊቴሽን፣ ፔመንት ኦፕሽኖች፣ የዋሌት ባንኪንግ ሰርቪስ እንዲሁም ኤጀንት ባንኪንግ ምክንያቱም በጣም ከከተማ ተለያየ የወጣን በመጣን ቁጥር ቅርንጫፎቻችን የሳሱ የሚገኙት ሲቀጥል ደግሞ ይሄ ሰርቪስ ሃያ አራት ሰባት የሚሰራው ምክንያቱም ኤጀንቶች የሚሰሩ ይችላሉ። በኤቴሞች መውጣት የሚቻልበት መንገድ አለ። የዋሌቱን ኤኒታይም ቤትነ መክፈት የሚቻልበት ስላለ ከባንኪንግ የተለመደው የባንኪንግ ወርኪንግ ሀውር ውጭ ባንኪንግ ሰርቪስ የምናገኝበት ፕላትፎርም ነው ማለት እንችላለን። ና በሰፊ ደግሞ በሁሉም ሀገሪቱ ደግሞ መስራት የሚችል ነው ስሮአውት ዘ ካንትሪ የተንቀሳቀስን ይህን የፔመንት ፕላትፎርም መጠቀም ዋሌት ፕላትፎርም መጠቀም እንችላለን። ወጋገን ይብር ኢብር ይሄ ትልቁ አላማ፣ ገና የሁለት ወር እድሜ ያለው ግን ፕሮሚሲንግ ፊቸር ያለው ፕሮዳክት በጣም ቀላል በሆኑ ሶስት ስቴፖች አካውንቱ መክፈት የሚችልበት ኢሚዲትሊ የኢኮሲስተሙ የፋይናንሻል ኢንክሉዥን አካል የሚሆንበት መንገድ አለ። ስለዚህ ኢሚዲትሊ ያን ነገር ሲያደርግ ያ ግለሰብ ኢሚዲትሊ የባንክ ፕላትፎርም ላይ ይገባል። ገንዘብ ማንቀሳቀስ ይችላል ያለውን ገንዘብ ከባንክ ካለው ከባንክ ይስባል፣ ከሌላ ሰው መቀበል ይችላል። ከዛ ወደሚፈልገው ነገር መዋል የሚችልበት ነው። ስለዚህ በጣም ቀላል ማንኛውም ስልክ፣ የትኛውም ስልክ ያለው ሰው መጠቀም ይችላል። በትራዲሽናል በሆነው ወይ በስድስት ዜሮ ሁለት በዩሲሲዲ በሞባይል አፕ ደግሞ በአንድሮይድም አይወስም በአይፎንም በሳምሰንግም በትራዲሽናል ለው ነገር መጠቀም የሚችልበት ምክንያ ያለው። ስለዚህ በጣም ቀላል እንደገባ ብዙ ምርጫዎች የሚያገኝበት አንደኛ ከባንክ ባንክ ትራንስፈር ማድረግ የሚፈልግ የሚያደርግበት፣ ዊዝን ደ ባንክ ሲስተም ማድረግ የሚችልበት፣ ፔመንቶች መፈጸም የሚችልበት፣ ኤጀንት ሄደው በርማጣት የሚችልበት፣ ሌሎች ጋርም እንደዛው ተጨማሪ ንትኖች ያለ ና ይሄ ነው ዋናው ፕሮዳክት ዋይዝ ናየው። ምክትል ስራ አስፈጻሚው አክለውም ባንኩ ወደ ስራ ስላስገባው የወኪል ባንክ አገልግሎትም ተከታዩም ብለዋል። ወኪል ወኪል ወኪል አገልግሎት ነው ስንለው፣ ቅድም እንዳልኩ አሁን የተለመደው የባንኪንግ ሰርቪስ የአንድ ባንክ ቅርንጫፍ ይኖራል። እዛ ቅርንጫፍ ላይ የምትስተናግደው፣ ወይ ደግሞ ምናልባት አሁን አሁን እያደገ መጣው ኤቲኤሞችና ፖስቶች ላይ የምትስተናግደው። ከዛ ውጭ ግን ግለሰቦች ባንኩን ወክለው ለምሳሌ ወጋገን ባንክ የሚያለምዳቸው ወኪሎች ገንዘብ ተቋማት ሊሆኑ ይችላሉ፣ ሱቆች ሊሆኑ ይችላሉ፣ ኒ መደብር ዎኪንግ ኤጀንቶች ሊሆኑ ይችላሉ። እነዛ ህጋዊ ወጋገን ባንክ የመለመላቸው ወጋገን ባንክ በአግባቡ የሚመለከተውን የክሊራንስ የሰጣቸው ወጋገን ባንክን ወክለው የሚሰሩ ወኪሎች ናቸው። እነዛ ወኪሎች ሊሚት አላቸው። ኦፍ ኮርስ ብሔራዊ ባንክ ያስቀመጠው እንትን አለ። በዛ መሰረት ለምሳሌ አንድ ሰው እዛ ቦታ ላይ ኤቲኤም ባይኖር ፖስ ባይኖር ቅርንጫፍ ባይኖር ገንዘብ ማንቀሳቀስ ቢፈልግ ከዛ ወኪል ሄዶ ገንዘብ መቀበል ይችላል። ገንዘብ ማስገባት ቢፈልግ እዛ ወኪል ሄዶ ገንዘብ ማስገባት ይችላል። እነዚህ ኤጀንቶች ግን ወኪሎች ግን ወጋገን ባንክን ወክሎ ገንዘቡን ባላፊነት ተረክቦ ማስቀመጥ ይችላሉ። ባላንሱን ደግሞ ስልኩ ላይ ማየት የሚችልበት አለ ያንን ይዞ ይፈልግብር ሄዶ ክፍያ መስጠም ይችላል አደ ሴም ታይም ደግሞ ገንዘብ ቢፈልግ ለምሳሌ በዛ ጉል ሰዓት ላይ አንዳንድ ኤመርጀንሲ ነገር ቢፈልግ እዛ ወኪል ካሄዱ ገንዘቡ ማግኘት የሚችልበት እንደ ወኪሉ የስራ ሰዓት ማለት ነው። እና ወኪል ባንኪንግ በጣም በስፋት መሰራት ያለበት እንዳገር ምክንያቱም ባንኮች ቅርንጫፍ በጣም ውድ ነው። ቅርንጫፎችን መክፈት ሰራተኛ አለ፣ ሰው ሀይል አለ፣ ብዙ ነገር የሚፈጥረው ስለዚህ፣ ያን ነገር አቮይድ ከማድረግ አንጻር ሰብስታንሻል ለባንኮች ጥቅም ያለው ነገር ነው። ወጋገን ባንክ ሜን አንደርስታን ማድረግ ነው። ሌላ ደግሞ ትልቁ ነገር የስራ ድልም ይፈጥራል። በነገራችን ላይ ወኪሎች ተጨማሪ ስራ የምጠላቸዋል። ስለዚህ እንደ ሀገርም ካየ ነው ኢኮኖሚ ላይ የራሱ የሆነ ጉልህ የሆነ አስተዋጽኦ ይኖራል። ምክንያቱም እነዚህ ወኪሎች በትራንዛክሽን የሚያገኙት ገቢ ያላቸው የተራሳቸውም ስራ ስላላቸው ተጨማሪ የስራ ድልም ሰ እንደሚመጣ መታሰብ እና ታሳይ ማድረግ ይቻላል።